በማዕከላዊ ኢትዮጵያ ክልል አስተናጋጅነት የሚከበረውን የብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ ከመላው ሀገሪቱ የተወጣጡ የጋዜጠኞች ቡድን በምስራቅ ጉራጌ ዞን ቡታጅራ ከተማ በኢንቨስትመንትና በኢንተርፕራይዝ ልማት ዘርፍ ያሉ የልማት ስራዎችን ተመልክተዋል። ምልከታ የተደረገባቸው ተቋማት ደስታ ጋርመንት፣ ቀሽ ትንብ ማነብ ስራ ማህበርና የሲትራ እንጨትና ብረታብረት ማህበራት ናቸው። ደስታ ጋርመንት በ55 ሚሊዮን ብር ካፒታል ወደ ስራ በመግባት የተለያዩ ደረጃ ያላቸውን የስፖርት ባሳትን በማምረት የምርቶችንም ዘጠና በመቶ ወደ አሜሪካና አውሮፓ ሀገራት በመላክ በአመት እስከ 2 ሚሊየን የአሜሪካን ዶላር የውጭ ምንዛሬ እንደሚያገኝ የደስታ ጋርመንት ስራ አስኪያጅ ያሬድ ወልዴ ይገልጻል። የተሰማራንበት ዘርፍ የኤክስፖርት ስራ ነው። የኤክስፖርት ስራ ለሀገራችን የውጭ ምንዛሬን በሰፊው ኢኮኖሚካል ቫሊዩስና የሚያስገኝ ነው። ዛሬ በደረስንበት አፈጻጸማችን በ2018 ዓ ም እቅዳችን 1.3 ሚሊዮን የተለያዩ ፕሮዳክቶችን በቮሊዩም በቮሊዩም ኤክስፖርት የማድረግ እቅዳለን ከዚሁም ደግሞ ለሀገራችን 1.75 እስከ 2 ሚሊዮን ዩኤስዲ የማስገባት ፕላኒንግ ነው የ2018 እቅዳችን ማለት ነው። ፋብሪካውም ከ1000 በላይ ለሆኑ ዜጎች የስራ እድል የፈጠረ እንደሆነ ስራ አስኪያጁ ተናግሯል። ድርጅቱ ገና መስፋት የሚችል ይሄኛውን ጋርመንት ፋብሪካ እስከ 205 የሚጠጋ የሰው ኃይል መቅጠር የሚችል ካፓስቲ አለው። አሁን ላይ በደረስንበት ደረጃ 1023 ለሚጠጉ የአካባቢው ወጣቶች ብልም ግን ከመላው ኢትዮጵያ መጥተው የሚሰሩ እህቶቻችን፣ ወንድሞቻችን እዚህ ቤት ውስጥ አሉ። ሰራተኞቻችን ከመግቢያ ጊዜ ጀምሯቸው አሁን ያሉበትን ሁኔታዎችን ከማየት አንፃር፣ የኑሮ ጫናን ከመከላከል አንፃር የሰብሲደሪ ወይም ነፃ የምገባ ስርዓት በድርጅቱ ይቀርባል። የስራ እድሉ የተፈጠረላቸው ወጣቶች በተቋሙ መስራታቸው የእውቀት ሽግግር እንዲያደርጉ እድል እንደፈጠረላቸው ነግረውናል። አንደኛ ዲፓርትመንት የጨርቅ አይነቶች፣ ጨርቅ ምን አይነት ጨርቅ ነው ለምን አይነት አልባሳት የሚሆነው የሚለውን ተምረናል፣ እና ደግሞ ስፌት የሚጀምረው መጀመሪያ ላይ ከምንድን ነው የሚለውን እነዛ ነገሮች ተምረናል። የተለያዩ ስራዎች አሉ። የተለያዩ ሙያዎችን የሚያስተምር ቤት ነው። በአንድ ሙያ ብቻ አይደለም፣ ታንጻ ነው እዚህ ቤት የምንወጣው የምንሰራው የሰራንም ያለ ነው። የተለያየ ሙያ ያስጨብጥናል ማለት ነው። ከዚህ በፊት አይተነው ማናቀው አይነት የልብስ ዲዛይኖችን የልብስ አሰፋፍ ሲስተሞችን እያሳየንና የተለያየ የስራ ድርሻዎችን የሚያስጎበኝን ድርጅት ነው ማለት ነው። የምስራቅ ጉራጌ ዞን ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ አቶ ዘነበ ደበላም በዞኑ በኢንዱስትሪው ዘርፍ 131 ኢንቨስትመንቶች 19.2 ቢሊዮን ብር ካፒታል አስመዝግበው ወደ ስራ መግባታቸውን ገልጸዋል። ወደ 271 የሚሆኑ በሶስቱን ዘርፍ በግብርና፣ በኢንዱስትሪና ና በአገልግሎት ዘርፍ የተሰማሩ አሉን ከዚህ ውስጥ ደግሞ በእኛ ደረጃ ፎከስ አድርገን እየሰራን ያለ ነው በኢንዱስትሪው ዘርፍ ነው። ከዚህ አንጻር 131 አንዶቹ ኢንዱስትሪዎች ናቸው ማለት ነው። ከነኚህ ኢንዱስትሪዎች አጠቃላይ ዘሆል ከተመዘገበው ካፒታል አንጻር ወደ 19.2 ቢሊዮን ብር ነው ያስመዘገቡት። ከዚህ ውስጥ 9.9 ቢሊዮኑ ፈሰስ ተደርጓል ማለት ሌላው በከተማው ምልከታ የተደረገውም ቀሽት ንብ ማነብ ስራ ማህበር ነው። ይህ ማህበር በ20 ቀፎዎች ስራ ጀምሮ አሁን ላይ ካፒታሉን ከ10 ሚሊዮን ብር በላይ ማድረሱን የማህበሩ ሰብሳቢ አቤል ሙልጌታ ይገልጻል። ስራ ስንጀምር 20 ቀፎ ላይ ነበር ስራ የጀመር ነው። አሁን ወደ 1 ሺ ዘመናዊ ቀፎዋለን። ምርታችን እስካሁን 5 ሺ ኪሎ ግራም ማር አምርተናል። አሁን እስካሁን አልቆረጥንም። አሁን በዚኛው ዙር ስንቆርጥ ሌላ 5ሺ ይኖረናል ብለን እናስባለን። ለገበያ ነው ለማከለ ገበያ ነው የምናቀርበው። ፓክ ዳርገን በእንደዚህ ፊት ለፊታችን በምናየው መልኩ ፓክ ዳርገን ነው የምናቀርበው። ሁሉ ነገር ተሟልቶልናል። ቦታ ይሄኛው ሁለተኛው ሳይታችን ነው። መጀመሪያ ሌላ ሳይት አለን። ካፒታላችን ስንጀምር 100 ሺህ ብር ነበረ፣ አሁን ከ10 ሚሊዮን ብር በላይ ሆኗል። ስለዚህ ይሄን ያክል በአንድ አመት ይሄን ያክል ውጤታማ ሆነን ሌሎችም ወጣቶችም የማይጠቀሙበት ምክንያት የለም። አቶ ታጁ ነስሩ የምስራቅ ጉራጌ ዞን የስራ እድል ፈጠራና ኢንተርፕራይዝ ልማት መምሪያ ኃላፊ ናቸው። ቀሽትን ማንብ ማህበር በተደረገለት ድጋፍ ውጤታማ መሆን እንደቻለ ነግረውናል። ዘላቂ አስተማማኝ የስራ እድል ለመፍጠር ቀልጣፋ፣ ፈጣንና ፍትሃዊ የሆነ የፋይናንስ ስርዓት መዘርጋት አንዱ መሰረታዊ ተግባር ነውና ለዚህ እንደ ቀሽት ማህበር አንዱ ያደረግነው ድጋፍ የፋይናንስ ድጋፍ ነው። የፋይናንስ ድጋፍ ላይ የአንድ ሚሊየን የብድር አቅርቦት ቀርቦለታል። ይሄ ኢንተርፕራይዝ ሲነሳ የነበረበትን ካፒታል ወደ 300ሺ ብር አካባቢ ነው የነበረው። የፋይናንስ ድጋፍ ማቅረብ በመቻላችን አሁን ላይ ወደ 10 ሚሊዮን አካባቢ ካፒታል ሊፈጥር የቻለው በተደረገለት ድጋፍ ነው። ይህም በፍጥነት ፋይናንስ ቀርቦለት የአሰራሩን ተከትሎ ምላሽ እንትን የመለሰበት ብድር የመለሰበትና አሁን ቀጣይ ማስፋፊያ ሁለት ሚሊዮን አካባቢ ፕሮጀክት ቢዝነስ ፕላን አቅርቧል። ይህንንም በአሰራሩ መሰረት ቀጣይ ድጋፍ የምናደርግ ነው የሚሆነው። ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እየሰራ የሚገኘው ሲትራ እንጨትና ብረታ ብረት ስራ ማህበርም ለከተማው ኮሪደር ልማት ስራ ስማርት ፖልን እያመረተ መሆኑን የማህበሩ ስራ አስኪያጅ አቶ መካ በድሩ ገልጿል። ትኩረት እያደረግን ያለ ነው ዋናው ዘመናዊ ነገር የውጭን ምርት የሚተካ ነገር ላይ ነው። በዋነኛ አሁን እየሰራ ነው ያለነው ስማርትፖል ነው እየመጣ ያለ ወይም ከውጭ ኢምፖርትድ እየነበረው አንድ ነጥብ ሁለት ነበር የሚገባው። እኛ ግን አሁን በአምስት መቶ ሰባ አምስት ሺህ ብር ይህንን ስማርትፎን ተክተናል። እንግዲህ ብዙ የሀገርን ኢኮኖሚ ተክተናል ብለን እናስባለን። ከዚህም የተሻለ ደግሞ መስራት እንፈልጋለን ነገ ላይ